ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ? በቤተሰብ እግዚአብሔር ይመስገን። ክብሩ ስፋ ጠማመኝ ኗላዊ ድራማ ክፍል አስር ተለቋለኝ ሀና ከስራ መልስ፣ እንዴት አመሻ አባዬ? ብላ ትገባለች። እንዴት አመሸሽ ልጅ? ይሏታል። ሀና ምን ነው በጊዜ ደገ አባኖላይም ወይም እንዴ፣ እኔ የምለው ያለሽበት አካባቢ ምሽት የለም እንዴ? ይሏታል። ሀና ቆይ ደግሞ ድምጽህ ምን ሆኖ ነው አባ? ትላለች። አባኖላይ ምንም አልሆንኩም ይሏታል። ሀና በጣም ቀዝቅዟል እኮ ትላለች። አረ ደህና ነኝ ይሏታል። ሀና አባ አታዋሸኝ አሞሃል አይደል? ትላለች። አረ አላመመኝም ደህና ነኝ እኮ ይሏታል አትዋሸኝ፣ ባሞህ ነው አሞህ ነው የዋልኸው አይደለ? ትላለች አይ፣ ጠዋት ነበረ ትንሽ አመመኝ አሁን እንኳን ደህና ነኝ፣ ይሏታል። እና ደህና ብትሆንማ እንዲህ ድምፅህ ባልቀዘቀዘ ነበር፣ ትላለች ባልቀነሰ ባልቀዘቀዘት ነበር እና ጠዋት ከዛ ባኖ ላይ ጠዋት ነበር ትንሽ ያመመኝ፣ አሴር መድኃኒት ገዝቶልኝ መጣና አሁን ይሻለኛል ይሏታል። አና ወይኔ አባዬ መድኃኒቱ አልቆ ነበር እንዴ? ስትል አዎ አልቆ ነበረ፣ አዎ አልቆ፣ አዎ አልቆ ነበረ። ትናንት መድኃኒቱን አልወሰድኩም፣ ለዛ ነው ዛሬ ትንሽ አመሚ ያደረገኝ። አሁን አንቺ አትጨነቂ ይሏታል። አና ቆይ መድኃኒቱ እንዳለቀ ለምን አልነገርከኝም አባዬ? ላለች እንዳላች ጨንቅሽ ብዬ ነዋ። አንቺ ስራ አይደለሽም እንዴ ይሏሉ። ደግሞ ትጨነቂ ያለሽ ይሏታል። አናም አሁንም ምንም አሁንም ምንም እንድትለኝ አልፈልግም። ሐኪም ቤት እንሄዳለን ትላለች። አባኖላዊም ይሄ ሐኪም ቤት ገንዘብ ውስጥ ቢሆን ከየት ይመጣል? ይላሉ። ሀና፣ አባ ሐኪም ቤት ሄደህ ትታያለህ፣ አስቸኳይ ከሆነም እኔ ገንዘቡን ከየትም ብዬ አመጣለሁ። ጊዜ ካለ ደግሞ ቀስ ብለህ ትታያለህ ትለዋለች። አባ ኖላዊም አይ በቃ አንቺ ያልሹ ካልሆነ ደስ አይልሽም ይሏታል። ሀና፣ በል አሁን ምንም እንዳትለኝ ይልቅ እራት እንብላና እንሄዳለን ትላለች። በሌላ በኩል አሮን አሮን ይመጣና ከሰላም ጋር ሰላምታ ከተለዋወጡ በኋላ ሰላም እንደምታናግረው አንዴ ላናግርህ ወይም ማውራት እንፈልጋለን ትለዋለች። ስትለው እሺ ይላታል እሱም። ሰላምም ነገ ብቻችንን ብንወጣ ብለን ወጣ ማለት እንችላለን ብላ ትጠይቀዋለች። አሮን ወጣ ማለት ስት ሲል ሰላም ማለት እኔና አንተ ብቻችንን የሆነ ቦታ ቁጭ ብለን ለማውራት እንችላለን ወይ ትለዋለችም አሮንም አ ማለት ለማውራት እኮ እዚህም ማውራት እንችላለን ሲላት፣ አይ አይ እኔ ከዚህ እንድናወራ አልፈልግም፣ ወጣ ብለን ብናወራ ነው የሚሻለው ስትለው ይቻላል ግን ሰላምዬ፣ በሰላም ነው ይላታል። አዎ በሰላም ነው ስለተረዳኝ በጣም አመሰግናለሁ። አሁን እራት ላምጣልህ ስትለው አይ ገብቼ ልረፍ ስለደከመኝ ደክሞኝ ነው የመጣሁት ስለደከመኝ ደከመኝ ማረፍ እፈልጋለሁ። አሁን የመጣሁት እራሱ ምናሴ ለምናሴ ቃል ገብቼለት ነው እንጂ በጣም ደክሞኛል ሊላትና ይሄዳል። ይህ በዚህ እንዳለ ሃና ወደ ስራ ስትሄድ ከመንገድ ይጠብቃትና ታዲያስ ቆንጆት ይላታል። አሮን እና ሰላም አደርክ ስትለው አሮን በደንብ ነው በሰላም አደርኩ ይላታል። እና በዚህ ሰዓት ከዚህ ምን ትሰራለህ ስትለው አንቺን እየጠበኩ ነው ሌላ ምን እሰራለሁ ይላታል። እናም ቀበል አድርጋ አሮን ግን ሰሞኑን ምን እየሆንህ ነው ስትለው ቆንጆ ቆንጆ ሴት ቁሞ መጠበቅ መጠበቅ ይላታል። ከዛ ሀና እኔ ማንም ቁሞ እንዲጠብቀኝ አልፈልግም ሰላሟል ብላ ትተው ትሄዳለች። የዚያ ያደርጋት ና ለምንድን ነው በክፉ የምትይ? ይስላት እኔ ማንንም በክፉ ማየት አልፈልግም ብላ ትተው ትሄዳለች። ሰላሟል ብለ ወደ ስራ ትሄዳለች። ሀና ኩሽና ቁጭ ብላ አይደለም ሀና ኩሽና ሽንኩርት እየከተፈች ያለ ሰላም ትመጣና ና ሀኒ ላግዝሽ ብላ የምትከትፎ ሽንኩርት ትቀበልና ትከትፋለች። ሀናም በግረም ትታያታለች። ምነው ተገርመሽ አየሽ ጎበዝ ነች ትላታለች። እኔ እኮ የማዬ በጠፋችው እህታችን ስለ እሷ እያሰበች ስለምታዝን ነው እንጂ በፊት ጎበዝ ነበርኩኝ ትላትና ይልቅ አሁን አሮን ትላንት አሮን ያለሽን ሰምቻ አለሁኝ እና አንቺ እንድትቀርቢው ፈልጋለሁ፣ ምናምን ብላ በደንብ እንትን ትላታለች፣ ታባብላታለች። ና ስለ ሀና ጥሩ ጥሩ ነገር እንድትነግረው ምግብ ስትሰራ ጎበዝ እንደሆነች፣ ጥሩ ሰው እንደሆነች ወዘተ እንድትነግርላት ሀናን ትነግራታለች። አይ እምቢ፣ አይሆንም፣ በኋላ መዘዝ መዘዝ ይዞብኝ ይመጣል ብትላትም እንደምንም ብላ እሺ፣ አስብላት ከኩሽና ትወጣለች። ሰላም እናሩን ከተቀጣጠሩ ቦት ቦታ ተገኝተው ሀና ሰላም እንደምትወደው ነግረዋለች። ምህድ ቸኩላለሁ ሄዳለሁ ብሎ ተነስቶ ሲሄድ አስብበት የወሰደውን ጊዜ ወስደ አስብበት ብሎ ይሄዳል። ሀና ከስራ ውላ ስትመጣ ማታ አባቷ እንዳመማቸው ስለተረዳች እንዳደውላ ምናሴን ታስፈቅዳለች እና በዚህ መካከል አባቷ እንደታመመ አሮን በደንብ አወቀ ማለት አወቀ። ከዛ ምናሴ እንደተኛ የሀናን ስልክ ይወስድና ለሀና ይደውልላታል። አናም ተደነግጣለች። ለምን ደነገስ ሲላት፣ አይ ስልኩ ስልኩን የታገኙ ስትለው፣ ይልቅ ለምን እንደደወልኩ በአስረዳሽ አይሻልም? ሲላት እሺ ለምን ደወልክ ስትለው፣ አባትሽ አሟቸው ሆስፒታል እንደሆኑ ሰምቻለሁ። አና እና አሮን ከሆስፒታል ስትወጡ ለምን አልሸኛችሁ? መኪና ይዣለሁ አና በአባቴ ጉዳይ እኮ የማንንም እርዳታ እንደማልፈልግ ነግሬህ ነበር ትለዋለች። ከዚህ በፊትም እንደዚሁ ብር ልርዳሽ ብላት ስለነበረ አስጠንቅቀው ስለነበረ ይሄ ደግሞ ሁለተኛው ጊዜው ስለሆነ ነው። አሮን ቆይ ነገሮችን ቀለል አድርገሽ አታያቸውም? ይህ እኮ ኖርማል ጓደኝነት ነው ይላታል። አና እኔ እኮ እየቀለድኩ አይደለም ትለዋለች። አሮን እኔንም አሮንም እኔም እኮ እየቀለድኩሽ አይደለም ያላችሁበትን ንገሪ፣ መጥቼ ልውሰዳችሁ። ያኔ እየቀለድኩ እንዳልሆነ ታረጋግጫለሽ ይላታል። ሀና እውነትህንም ይሁን ውሸትህን፣ እኔ የማንንም እርዳታ አልፈልግም። አሮን ምን እያልሽ ነው? ሀና ቆይ ይላል። ሀና በዚህ ላይ አሁን ሁሉ በዚህ ላይ አሁን ሁሉን ነገር ጨርሰን ወደ ቤት እየተመለስን ነው፣ ሰላም አል ብላ ስልኩን ላይ የተዘጋበታለች። እሱም ይናደዳል። ምናሴ ሳሎን ቁጭ ብሎ ሰላም ትመጣና፣ ሰራተኛው አልመጣችም እንዴ ትላለች። አልመጣችም አባቷ እኮ ታማ ሆስፒታል ይዛ ሄዳለች። ና አልመጣችም ሲል እንዴ ኔ ኮ እርቦኛል ትላለች። ከዛ ትናደዳለች። እንዲህ አሁን የሚያሳስበው ምግብ ነው ወይስ የእሱ አባት መታመም ነው ሲላት እንደ ሰው አስብ እንጂ ምናምን ይላታለኝ። ከዛ እርቦኛል ስትለው እኔ ምግብ ሰርቻለሁ ብሎ ምግብ ያመጣላት እና ትላንትና ከአሮን ጋር ሰክራችሁ አምሽታችሁ ስትገቡ አይችሻለሁ በመካከላችሁ ያለው ነገር ምንድን ብሎ ይጠይቃት አለኝ። ለዛሬ እዚህ ላይ ይብቃን። አመሰግናለሁ። ላይክ አድርጉኝ።